በስማ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ዑራኤል ዘመስከረም አንደኛ ምዕራፍ ቅድማ ዓለም የነበረ ለዘላለም ሕያው ሆኖ የሚኖር በእግዚአብሔር ስምን እናገራለን። ዳግመኛም ይህ ቅዱስ ዑራኤል ለአጉት አገር ምዕራቧ የምትሆን ወደ ላስታ ምድር ሄደ። ይቹም እንደ ንጉሱ ቴዎዶሲዮስ ልጅ እንደ ገብረ ክርስቶስ የዚህን ዓለም መንግስት የናቀ የንጉስ የላሊበላን የመንግስቱ መናገሻ ከተማ ወይም መዲና ነች። ዙሪያዋንና ዳርቻዋን ሁሉም በክንፉ እየዞረ ከሰሜን ወንዝ እስከ ተከዜ ከለምለሙ ቦታ ድረስ በመስቀል አምሳል ባርኮ በጌታችን በኢየሱስ ክርስቶስ ደም ረጫት። ከብዙ ዓመታት በኋላ ጌታችን ኢየሱስ ክርስቶስ ለቅዱስ ላሊበላ ተገለጸለትና፣ ወዳጄ ላሊበላ ሰላም ላንተ ይሁን። ይህን ምድር ላንተ አስራት የሆነ ዘንድ ሰጥቻሃለሁና ተቀበል አለው። ክፉም ድሃም ምስኪንም ባለጸጋም ቢሆን ተነሳሂ ጻድቅም ሀጥም ቢሆን በእኔና በአንተ ስም አምኖ የሞተና በውስጧም የተቀበረ እስከ ሰባት ትውልድ ልምርልህ ስነግርህ በተጨማሪም ትእዛዜን ተላልፈው ከነበሩ ሁለት መቶ ነፍሳት ጋር 88 ሺህ ነፍሳት እምር ልሃለሁ ተስካርን ወይም መታሰቢያን ያደረገና ስምን የጠራ እግርን የረገጠው መሬት የቀመሰ ለጸሎትም ከቆምክበት ቦታ የመነጫውን ውሃ የጠጣ እምርልሃለሁ። የለመንከኝን ሁሉ ሰጥሃለሁ። ላሊበላም አቤቱ ጌታዬ ይህን ያህል የምህረት ቃል ኪዳን ለማን ሰጠ? ይቅርታና ምህረት ልማድ ስለሆነ ይህንን ሁሉ ሰጠኸኝ እንጂ። ነገር ግን ጌታ ሆይ ፈቃድ ይሁንልኝ። እንግዲያስ ጌታ ሆይ የነገርከኝን ሁሉ እንድትፈጽምልኝ ቃል ኪዳን ግባልኝ አለ። ጌታም በአባቴ ስምና በደቀ መዛሙርቴ ላይ በወረደው የባህርይ ህይወቴ በሚሆን በቅዱስ መንፈስ በጰራቅሊጦስ ስም በእናቴም ስም ቃል ኪዳን እገባልሃለሁ አለው። ላሊበላም እንዲህ አለው፣ አቤቱ ጌታዬ ሆይ ቸርነት እንደማ እንደ ሰማይ ኮከብ እንደ ባህር አሸዋ እንዴት የበዛ ነው። ይህንን ሁሉ ቃል ኪዳንስ የሰጠኸኝ በማንኛው ስራዬ ነው አንተ ቸርሰው ወዳጅ በመሆን እንዲሁም፣ ወሰን ድንበር የሌለው ከሙላቱ የማይጎድል የምህረት ባህር በመሆን ነው እንጂ አለው። ዳግመኛም ጌታችን ላሊበላን ለሐዋርያቶቼ በሰጠሁት ቃል ኪዳን መጠን ላንተም ይደረግል አለውና ከሱ ተሰወረ። ላሊበላም የአምላኩን ቸርነትና እና እውነተኛ የሆነ ቃል ኪዳኑን በሰማ ጊዜ በጣም ደስ አሉ እግዚአብሔርንም አመሰገነ። ከዚህም በኋላ ስሙ ዑራኤል የተባለ መልአክ በክንፉ የጌታችንን ደም ይዞ ወደ መንዝ ምድር ሄደ። ሙሴ የእግዚአብሔርን ልጅ በደብረ ብርሃን በደብረ ሲና በእሳት አምሳል ሆኖ የእሳቱ አምድ ከለምለሙ ቅጠል ጋር ተዋህዶ እንዳየው በክንፎ እንደ እሳት አምድ በአየር ላይ በመቆም ፈጽሞ ከመረጠ በኋላ የቅዱሳንን የጸሎታቸውን ቦታ ከምትሆን ከክሊና ምድር ደብረ ቆጵሮስ ላይ አረፈ። ከዚያም አዋቆችና ሰነፎችን የሚያስቱ እነሱም በጾምና በጸሎት ሊከለክሏቸው የማይችሏቸውን ብዙ አጋንንትን አገኘ። ጾምና ጸሎት በሰይጣን ዘንድ እንደ ጦር ወቅቶ ዓይንን የሚያፈስና ራስንም በዱላ መጥቶ የሚፈነክት ነው እና ያን ጊዜም የመላእክት አለቃ ቅዱስ ዑራኤል በዚያች በቆጵሮስ ገዳም ውስጥ የጌታችን የኢየሱስ ክርስቶስን ደም ረጨ። ስለዚህ አጋንንት ሁሉ በዚህ በደሙ መረጨት ተደመሰሱ። በዚያች ገዳም ውስጥ ጠንቋዮችና አጋንንት እንዳይኖሩ እግዚአብሔር በቅዱስ ዑራኤል እጅ እንዲደመሰሱ አድርጓልና አጋንንትን ሁሉ በመቅሰፍቱ ካወጣቸው በኋላ ዳግመኛ ወደ ቆጵሮስ ገዳም እስከ ዓለም ፍጻሜ እንዳይገቡ በስሙ አማላቸው። ከዚህም በኋላ እንደ እነርሱ ያልሆኑ እንደ ክቡራን አባቶቻቸው ያሉ ለሰው ዓይን በሌላው ዘመን እስኪለወጡ ድረስ በዚያች ገዳመ ቆጵሮስ ላይ የመንፈስ ቅዱስ የጸጋው በረከት መላ። ከዚያም ጊዜ ጀምሮ በዚያች በቆጵሮስ ገዳም ውስጥ መናፍስት ርኩሳን አጋንንት ሁሉ በፍጹም አልተገኙም። በዘንዶ የሚያመልክ አንድ ሰው ነበረ። እሱም የበረሃውን እንስሳት ሁሉ የሚገዛ ነው። እሱም አንዳንድ ጊዜ እንደ ወፍ፣ በሌላ ጊዜ ደግሞ እንዳንበሳ ይመሰላል። እንዲሁም እንዳንበሳ ይጮሃል፣ ይንጎራደዳል፣ እንደ ትንሽ ጥጃም ይቦርቃል። ከዕለታት በአንድ ቀን በልቶ ጠጥቶ ሰከረና፣ ዓይኑ ተለውጦ ደም መሰለ ወይም ደም ደም አለቀሰ። የእግዚአብሔር መልአክ የዚህን ሰው ትዕቢቱን ወይም እብሪቱን አይቶ የስሙ አጠራር የተንኮሉን ስራ ፈጽሞ ከምድር እንዲደመሰስ ወደ እግዚአብሔር እየጸለየ ለመነ። እግዚአብሔር የልመናውን ጸሎት ሰማና መልአኩን ያን ወንጀለኛ ሰው በመብረቅና በነጎድጓድ ድምፅ እንዲያጠፋው ፈቀደለት። ያን ጊዜ የእግዚአብሔር መልአክ በቆጵሮስ አንጻር ላይ ወረደና ምድሪቱን አነዋወጣት ቤተሰቦቹም ሁሉ እስኪ ደነግጡ ድረስ የመሰረቷ ድንጋዮች ፈራረሱ። ያንንም ወንጀለኛ ሰው በእሳት ሰይፍ ገደለውና በክፉ አሟሟት ወዲያው ሞተ። ከዚህ በኋላ መልአኩ የቆጵሮስን ምድር አመልክቶ የአብርሃምን ቤት እንደ ቀደስ ኪችን ምድር በቃል በችሮ ቦታ ቀድሳት በበረከትም ባርክልኝ። በዚህም በወንጀለኛ በተንኮለኛ ሰው ስራ ምክንያት ይቺ ቦታ አታጥፋት። በይቅርታ ብዛት ቀድሳት፣ ለምስጋና ማደሪያ አድርጋት እንጂ አለ። ያን ጊዜ የሰማይና የምድር የጻርቃንና የሰማዕታት በረከት ሁሉ ወረደና በዛች ቦታ በውጭዋም በውስጧም መላ። እግዚአብሔርም ላንተ ርስት ጉልት ትሁንልህ ገንዘብም አድርጋት አለው። ይህም መልአኩ ዑራኤል አቤቱ ጌታ ሆይ ይህን በጎ ስራ የሰራህልኝ በልመናዬ አይደለም፣ ነገር ግን በቸርነት እና በምሕረት ነው እንጂ አለ። ይኸውም መልአክ ዳግመኛ በልመነው ጊዜ በመልካም ስራው ያለ መርከብ በመጎናጸፊያው ባህርን የተሻገረ ጻድቅና መምህር የሆነ የኤዎስጣቴዎስ እንደ ቀድሞይቱ ደብር እንደ ቆጵሮስ ያቺን ምድር ባረካት። ዳግመኛም አቤቱ ጌታዬ የተቀደሰው ስም በውስጧ እንዴት ሊኖር ይችላል አለው። እግዚአብሔርም በኋለኛው ዘመን በውስጧ ለእኔ ማደሪያ አዘጋጅቼ በቅዱሳኖቼ ምስጋናዬን አፈሳለሁ፣ ደስታዬንም ለዘላለም በሷ ላይ አደርጋለሁ አለ። የሰላምና የጽርቅ ወዳጆች ደጋጎች በችግርና በብርድ እስኪወለዱባት ድረስ ለህይወት የሚመነጭ የእግዚአብሔር ቃል በእሷ ላይ ይገለጻል። አንተ ግን ይህ እስኪሆን ድረስ በረድኤትና በጸሎት ጠብቃት አለው። ከዚህም በኋላ ይኸው መልአክ ተነስቶ ወጣና ለበረሃ አቅራቢያ የምትሆን ምድር ወደ ምትባል ወደ አዜብ ምድር ወረደ። ውስጧንም እና ውጭ ዋን ሁሉ በጌታችን ደምረጫት። ከዚያም አንድነቱን እና ሶስትነቱን የሚያመሰግኑ ከሮምና ከግብፅ የመጡ ብዙዎች ቅዱሳኖች ተገኙ። የእግዚአብሔር መልአክ የክርስቶስን የስጋና የደሙን አንድነት ካለበት በየእለቱ እየጠሯቸው ከሰማይ ይወርዳሉ፣ ይወጣሉ። ከዚህም በኋላ ከመለኮቱ ግርማ የተነሳ እየፈራና እየተንቀጠቀጠ ክንፉን ታጠበ። እነዚያ ቅዱሳኖችም የደሙን ጠብታ ባዩ ጊዜ እርስ በርሳቸው እግዚአብሔር በኢትዮጵያ ይህንን ምልክት ስላሳየን በእውነት ዛሬም ዘወትርም እስከ ዘላለሙ ከመንፈስ ቅዱስ ጋር በሶስትነቱ በመንግስቱ ክብር ምስጋና ይግባ ዋሉ። ሁለተኛ ምዕራፍ። ከዚህም በኋላ ከቆጵሮስ ገዳም ተነሳ እና በዳዊት ወንዝ ተሻግሮ ወደ ግዳ ምድር አደሸዋ ከምትባል ደብር ደረሰ። እሷም ንም ከክርስቶስ ጎን በተገኘ ብርሃናዊ ደመ መለኮት ባረካት። ከዚችም ደብር ተነስቶ ሞረት ከሚባለው አገር ሲደርስ የጓደኛውን የባለ ያለ ምስራችም የቅዱስ ገብሬልን ድምፅ ሰማን እሱ መልአኩ ቅዱስ ዑራኤልም የጌታችን የኢየሱስ ክርስቶስን ደም በክንፉ ተሸክሞ ወግዳ ውስጥ ባለች በሞረት አገር ቆመ። የአሸናፊ የእግዚአብሔር እናት የመቤታችን የቅድስት ድንግል ማርያም የምስራች ነጋሪ የሆነ የመላእክት አለቃ ቅዱስ ገብርኤልም በዚች ደብር ላይ የጌታችን የኢየሱስ ክርስቶስን ደም እርጫ አለው። ያን ጊዜ ቅዱስ ዑራኤል በዙሪያዋን እና አካባቢዋን ሁሉ በጌታችን በኢየሱስ ክርስቶስ ደም ረጫት፣ ባረካት። ቅድስት እናቱ ከኢየሩሳሌም ወደ ግብፅ በተሰደደ ጊዜ ስለ ችግሯንና ስለ ድካሟ ከእሱ ጋርም ብዙ ድካም ስላገኛት አስራት አድርጎ ሰጥቷታልና በኋላ ዘመን በዚች ቦታ ንጹሐን ከሆኑ ከእስራኤል ነቢያት ይልቅ የተመረጠና የከበረ የሙሴ ጸላት ከሆነች ከጽዮን ካህናት ዘር የተወለዱ ሁለት ቅዱሳኖች ይኖሩባታል። ስጋዋን ንጹሕ በማድረግ ከመለኮቱ ጋር አንድ አድርጎ ስጋዋን ለብሶ ፍጹም መለኮታዊ ብርሃን የሆነ የአብ የቃሉ እናት እመቤታችን ድንግል ማርያምን የሚወዱ ብዙዎች መነኮሳት በእሷ ውስጥ ይወለዳሉ እና እሱ በሰይጣን አገዛዝ በጨለማ ውስጥ ለነበሩት ለአዳምና ለልጆቹም የሕይወት ብርሃን ነውና ከሌዋውያን ወገን የተወለዱ እነሱም በኢትዮጵያ ውስጥ ከጽንፍ እስከ ጽንፍ ቅዱስ ወንጌሉን በማስተማር ያበራሉና። ያን ጊዜም ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ረጫት፣ ባረካትም። ከዚህ በኋላ ያቺ ደብር ደይ ተባለች። በኋላም ዘመን የንጉሥ ግርማ አስፈሪ ልጅ አምደጽዮን ባባ ዜና ማርቆስ ጊዜ ደብረ ብስራት ብሎ ሰየማት። በኋላም ዘረአ ያዕቆብ የሞረትን አገር ምርጥ ብሎ ሰየማት። ንጉስ ዘረአ ያዕቆብ በስሟ ቤተ ክርስቲያን በሰራ ጊዜ እመቤታችን መርጣታለችና እንደ ሻዋንም አደ ሸዋንም ደብረ መሶብን ወርቅን ብለው ሰየሟት። ምክንያቱም የአምላካችን ሥጋውና ደግሞ በመሶብ ወርቁ ውስጥ በሳት ነበልባል አምሳል ሆኖ ተገልጿልና። ከለታት ከዕለታት በአንድ ቀንም ባህሩ ጽሩይ በሆነ ወርቅ ተመስሎ በዚች ውስጥ ታይቷልና። ከዚ ከዚህም በኋላ መልአኩ ቅዱስ ዑራኤል ተነሳና በብርሃን ሰረገላ ተጭኖ በአንሳሮ በኩል የጭልጋን ባህር ተሻግሮና አልፎ ግራሪያ ምድር ከወንዙ አደረሰ። በዚያም ውስጥ ይቺ ወንዝ ለኢትዮጵያ ሕዝብ ሁሉ የኃጢአት ማስተሰሪያ ትሆን ዘንድ ንጹህና መለኮታዊ ከሆነ ከጌታችን ከኢየሱስ ክርስቶስ ጎን ለህይወት ከፈሰሰ ወይም ከመነጨው ደም እርጭ ሲል የሚካኤልን ድምፅ ተሰማ። ዳግመኛም አንተም እንደምታውቀው ሁሉ በስደቷ ጊዜ በግብፅ አገር ስላገኛት መከራና ችግር ያችን አገር ለስደቷ መታሰቢያ ትሆናት ዘንድ ጌታችን ለእናቱ ስለሰጣት የግራርያን ምድር ተራሮቿን፣ አጸዶቿንና ሜዳዎቿን ሁሉ ባርክ ቀድስም አለው። ይልቁንም በኋላ ዘመን ይቺ ቦታ የቅዱሳን ልዩ ቦታቸው ትሆናለች እና በሷም ብዙዎች አብያተ ክርስቲያናት ይሰሩባታል። የመንፈስ ቅዱስም የጸጋው ብርሃን እስከ ዘላለሙ አይለያትም። ያን ጊዜ የመላእክት አለቃ ቅዱስ ዑራኤል ከአምላካችን ጎን የፈሰሰውን ደም ረጫት፣ ቀደሳትም። ወዲያው የመለኮት ብርሃን ከበባት። ስለዚችም የቺ ወንዝ የደም ዜጋና አገታ ዜጋ መል ወንዝ ተብላ ተሰየመት። መለኮታዊ የሆነ የጌታችን የኢየሱስ ክርስቶስ ከጎኑ የፈሰሰው የደሙ ብርሃን ከቧታልና፣ በዚያች ዕለት መጋቢት ሀያ ሰባት ቀን ጌታችን በተሰቀለ ጊዜ ብርሃን የለም ነበር። ነገር ግን መላኩ ዑራኤል የጌታችን ደም እየረጨ በመጣ ጊዜ፣ በደረሰ ጊዜ በዚቹ አገር ውስጥ ብርሃን ታይቷልና። ከዚህም በኋላ በደ መና ተጭኖ ሲሄድ ሞሎ ከሚባለው ቦታ ደረሰ። ከዚያም ወደ እንጦጦ ተራራ ሄደና የጌታችን የኢየሱስ ክርስቶስ ደም በላዩ ላይ ረጨ፣ ዙሪያዋንም ሁሉ ባረከ። ከዚህም በኋላ ተነስቶ ወደ የረር ወረደና ከአደባባዩ አንስቶ እስከ ጨለቅለቅ እና ፍልውሃ ድረስ ያለውን በምስራቋና በምዕራቧ በቀኟና በግራዋ ያሉትን አገሮች ሁሉ በአምላካችን በጌታችን ደም ባረካት። ይቺ የኤረር ተራራ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም አስራት ከመሆኗ በላይ ለኢትዮጵያ ሀገሮች ሁሉ ማዕከላዊ ናት። ከእሷም ሄዶ ደብረ ዝቋላ ላይ ወጣና ከህዝብ ሁሉ ከአዳም ልጆች የተመረጡ ንጹሐን የሚሆኑ የአብርሃምና የይስሐቅ ያዕቆብ ልጅ ከምትሆን ከእመቤታችን ከቅድስት ድንግል ማርያም ንጹህ የሆነ ስጋዋን ቶ ከለበሰው ስጋ የጌታችን ጎን የመነጨውን ቀይ ደም በባህሮቿ ውስጥ ጨመረው። ያን ጊዜ ከአምላካችን ውሃና ደም ተቀላቅሎ ከጎኑ እንደመነጨ ባህሩ በቀይና በጠራ ውሃ መልክ ታየ። መልአኩ ዑራኤልም የደብሯን አራት ማዕዘኖቿን ቦታን ሁሉ ባረከ። በየተራራውም ላይ ያለውን ውሃ ካለበት ቦታ እንደወተት ስለረጋ ወዲያና ወዲህ ሊፈስ አልቻለም። ይኸውም ባህር አስቀድሞ ከተራራዋ ላይ በአራቱ ማዕዘንና በዙሪያም ሁሉ እየወረደ ይፈስ ነበርና የሰማያውያን የቅዱስ ዑራኤል ሰራዊት መጡና በላዩ ላይ የሚኖሩትን ያጋንንት ማህበር ሁሉ በታተኗቸው። ከበታቿ ያሉ ወይም የሚኖሩ የአገሩ ሰዎች የመላእክት ሰራዊት በተራራዋ በዙሪያው ሁሉ እንደ አጥቢያ ኮከብ ሲያበሩ አዩቸው። ስለዚህም ደብረ ዝቋላ ኮከብ ገዳም ተብላ ተሰየመች። ከዚህም ወደ ምድረ ከብድ ሄዶ እንደ ደብረ ዝቋላ ባረካት። ወደ ምድረ ምድረ ወረብም ሄዶ እንደ ክሊና ምድር እንደ ደብረ ቆጵሮስ ከምሁር ጀምሮ እስከ ዝዋይ ወሰን ድረስ በጌታችን ደም ረጫት። የዚያችም አገር ስም መንዝና ስልጢ ነው። ከዚህም በኋላ ወደ ዝዋይ ሄደና ባህሩ መካከል ባለው ደሴት ከፍተኛ ተራራ ላይ ወጣና ቆመ። ከተጫነበት ደመና ላይ ወረደና በአንደኛው ክንፉ ከዝዋይና በባህር ቀርቶ በአንደኛው ደግሞ ክንፉ ደግሞ ከዛ ያዘው ከጌታችን ከኢየሱስ ክርስቶስ ጎን የቀዳውን ደም ጨምሮ ከከንባታ ምድር አንስቶ እስከ እናሪያና አረብ ወሰን ድረስ ሁሉን ረጨ። ከዚህም በኋላ ተነስቶ የፀሐይን መውጫ ወደ ምትሆን ምድር ሄደና ከምስራቁ ተራራ ላይ ወጥቶ የሃዘሎን እና የያግሙን ምድር ሁሉ ባረከ። አሰቦት ተራራም ላይ በወጣ ጊዜ ቅዱስ ሚካኤል የችን ተራራ ሳትዘገይ የጌታችን ደም በፍጥነት እርጫት አለው። ጌታችንም ዛሬ ማሕያዊ በሚሆን በደሞ አዳምን ከዳቢሎስ አገዛዝ ነጻ ሊያወጣ ወደ ሲዮን ይወርዳል፣ እኛም ከሱ ጋር አብረን እንሄዳለን አለው። ያን ጊዜም በፍጥነት ስለ ቀደሳት ወይም ስለ ረጫት ከፀሐይ ብርሃን ይልቅ ሁለንተናዋ ብርሃን ሆነ። ስለዚህም የሰማይ መላእክት ያቺን ተራራ የእመ ብርሃን አገር፣ የብርሃን ተራራ ደብረ ወገግ ብለው ሰየማት። ያን ጊዜ ያቺን ደብር ሲባርካት አስራ አንድ ሰዓት ነበረና ጌታችን ያዳምና የህዋንን ነፍሳት ከነልጆቻቸው ከሲኦል ውስጥ ለማውጣት ባካለ ነፍስ ወረደ። ግሩም የሆነ የማይጠፋ የመለኮትነቱ ብርሃን የሲኦልን ቦታ አበራት ለዘላለሙ ጥቂት እንኳን የብርሃን ጸዳል ወይም ጭላንጭል የሌለው በሲኦል ጉርጓድ ውስጥ የነበሩትን የሰውን ነፍሳት ሁሉ አወጣቸው፣ አዳናቸው። ያን ጊዜ ይኸውም የብርሃናት አለቃ የሚሆን ቅዱስ ራኤል ከደብረ ወገግ ተነስቶ በኢትዮጵያና በግብፅ ባለች ፈለገ ጊዮን አባይ ደረሰና ማኅያዊና ግሩም የሚሆን የመለኮትን ደም በክንፉ ስለተሸከመ በተፈጥሮ ባህሪው እሳት ሲሆን እየተንቀጠቀጠ ፈጽሞ ሞተ ግብሩንም ለማጠየቅ በውስጣት ታጠበ። የተቀደሳቸው የኢትዮጵያ ሕዝብ ሆይ፣ የመላእክት አለቃ ቅዱስ ዑራኤል ከእስላሞች አካባቢ በስተቀር ከኢትዮጵያ ጸደ ቤተክርስቲያን ወገን ወይም ቦታ ውስጥ መድኃኒት በሚሆን በጌታችን በኢየሱስ ክርስቶስ ደም ያልቀደሰው አንዳችም አይገኝም እና ይንን ታሪኩን ስሙ። ነገር ግን እነዚያን አድባራት ሁሉን የፈጠረ ብርሃን የሚሆን የአብ አካላዊ ቃል እናት እስከ ዓለም መጨረሻ ድረስ ስሟ በነሱ ላይ ይጠራ ዘንድ ከፍ አድርጓታልና ከትግራይም አገር ዳግሚት ጽዮን የተባለች ምድረ አክሱምንና ደብረ ሃሌሉያን እንዲሁም ደብረ ሲሃትን ከዋሊ ገዳም ጋር ደብረ አባይን፣ ዳግመኛም ከአማራ ሀገሮች የላስታ ምድርና የሮሃ አገር ደብር እስዋም ለአንጉት ምድር እስከ ጾፍላ ምድር ድረስ ምዕራቧና መስራቋን የምትሆን ከይኩኖ አምላክ ጋር ይዘው የሶስቱ ነገስታት ላሊበላና ቄሱ ይምርሃነ ክርስቶስ የነአኩቶ ለአብም አድባራት የሆኑትን ሁሉ ከፍ ከፍ አደረጋቸው። በጌታችን ደም ከተባረኩትና ከፍ ከፍ ካሉት ሌሎች አድባራትም የዳግማዊ ዳዊት ደብረ ከርቤና ገነተ ማርያም ከበጌ ምድር ጽርሐ ማርያምና ሁለቱ የጽርቅ ነገስታት አብርሃና አጽብሃ እንዲሁም ሃይማኖቱ የቀና አምላኩን የሚወድ ዘራ ያዕቆብ የሰሯት ከሸዋ ገርን በመንስ አገር ውስጥ የምትገኝ ምድረ ክሊና፣ እንዲሁም እመጓ የሚሏት የምስአለ ማርያም ደብርና የአደሸዋ ደብር ደብርና ደብረ ብስራት፣ ከሸዋ አድባራት ሁሉ የከበረችና የተመረጠች የቅዱሳን ገዳም የምትሆን ደብረ ሊባኖስም በምስራቅ አገር ያለ ደብረ ወገግና ደብረ ዝቋላ አምባ ማርያምና እመ ምሕረት እንዲሁም የደንስ ገዳም እና ደብረ የሻ ናቸው። እነዚህ ሁሉ የብርሃናት አለቃ የሚሆን በቅዱስ ዑራኤል እጅ ለዘላለሞ ክብር ምስጋና ገንዘቡ የሚሆን ማህያዊ በሚሆን በጌታችን በኢየሱስ ክርስቶስ ደም ተባርከዋል። ለእግዚአብሔር እና ለእናቱ ለድግር ማርያም ምስጋና ይገባም። ለእኛም ለዘላለሙ ይቅርታና ምረትን ይደረግልን ዘንድ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻ መንግስትከ ወይ ኩን ፈቃድከ በከመ በሰማይ ከማ ወበምድር ሲሳየነ ዘለለለተ ናበነ ዮ ምድገለን አበሳነ ወጌ ጋየነ ከመንነን ኢና ድግ ለዛ በሰለነ ኢታባን እግዚኦ ውስተ መንሱት አላድነን ኖባላነም ኩሉኩስ መዛአከ ይእቲ